እና እቺን ስልክ እኛ ይገርምሻል፣ ምሳ የምንበላበት ነው። ምሳ ከምሳ አልፍ እና ፕራንክ ነው፣ ፕራንክ ነው። እኔ ለእናንተ ቃል የለኝም ወላሂ ብቻም እንደሚገልጻችሁም ባል ያውቅም እናንተ ይሰጠኛለ አልሐምዱሊላ ካላወታች ደግሞ እናንተ ስላላችሁኝ በጣም ደስተኛ ነኝ። ይህንን ያደረጉልሽ በጣም የሚወዱሽ የሚያከብሩሽ፣ ላንቺ በጣም ልዩ ቦታ ያላቸው ኦዲየንሶችሽ አንድ ላይ ተባብሮ ነው። ሌዩኝዩኝ ሳታበዥ እንደዚሁ እንዳማረብሽ ትህትናሽ በጣም ነው ደስ የሚለው። አሁን ማለት ነው ሊቃጠል ያለ አምፖል ምናምን ያለ ልክ ይበላል ምናምን ይባላልና

የተሳካለታ ከቀኑ ሲደርሱ ይም በማለት ክርም ያለው ስመኝ ብድር ለመመለስ ስላለው ከስተኝ። አሰላም አሌኩም ውድና የተከበራችሁ እንዲ ሪላክስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? እኛ ሰላምነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ፈጣሪ ሀሳብ፣ ውጥን፣ ምኞታችሁን አሳክቶላችሁ ለሀገራችሁ ያብቃችሁ። ከጎናችን ስለሆናችሁ፣ ስለምታበረታቱኝ፣ ስለ መልካም እገዛችሁ ከልብ ከልብ ነው የምናመሰግነው። ለእናንተ ቃል የለኝም። ዛሬ በጣም በጣም በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። እንደ ዛሬውላ ደስ ብሎኛ አያቅም ማለት ይህን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ እኔነ ማበረታቱኝ የዛሬው ደስታም ተካፋይ እንዲሆኑ ሁሉም ሰው ጋር እንዲደርስ አግዙኝ። ነባን ታውቋታላችሁ። ያው ነባ በጣም የምንወዳት የምናከብራት፣ ብዙዎቻችሁ ትሳሱላታላችሁ። ምታሳሳ እህታችን ነች እና በጣም የሚወዷት ለእሷ ልዩ ቦታ ያላቸው ሰዎች ምንድን ነው የሚያስፈልጋት? ምንድን ያለባት ችግር አሁን ላይ ለምንድን ነው በርትታ እየሰራች ያልሆነው? ብለው ምን መሰላችሁ፣ ሰርፕራይዙ አይፎን ሰርቲን ፕሮማክስ ነው። እና ማለት ይሄ ነገር ቢያንስባት እንጂ የሚበዛባት አይደለም። ማለት ምን መሰላችሁ፣ የሰው ልጅ ደስ የሚያሰኘው ነገር ምንድን ነው? የሆነ ፊውቸር ሲያስብ፣ በቃ እቅድ ሲኖረው፣ ወደፊት የሆነ ማሳካት የምፈልገው ነገር አለ ብሎ ሲነግራችሁ ደስ የሚል እቅድ የለም። ጀነት ከእናት እግር ስር ነው አይደለም? እና ደግሞ እሷ ደግሞ የምትፈልገው እናቷን ማስደሰት ነው፣ እናቷን ማገዝ ነው፣ እናቷን ከፍ ማድረግ ነው፣ እናቷ የተሻለ እንድትሆንላት ነው። እና በቃ እኔ በነገራችን ላይ በጣም ነው ወዶ፣ እንደዚህ አይነት ሰው በጣም ነው ከምላችሁ በላይ ለእናቱ ልዩ ቦታ ያለው ትልቅ ቦታ ያለው። በዚህ አጋጣሚ ግን ሁላችሁም እናቶቻችሁን ረጅም እድሜ ያቆይላችሁ። አገራችሁ ስትመጡ ጊዜ ከእናታችሁ ጋር ደስ የሚል ቆይታ የምታሳልፉ የተነፋፈቃችሁ በሰላም የምትገናኙ ያደርጋችሁ። ደርሽ ያለው ካለችን ድፍን አራት ሰዓት ሆኖታል። አራት ሰዓት ሙሉ እየጠበቅኳት ምን ያህል ታጋሽ ነኝ እያያችሁ ነው። እና ውድ ቤተሰቦች በጣም አርፍዳለች። አራት ሰዓት ሙሉ ዘግይታ ምን ልትቀጣ እንደምትችል አራት ሰዓት ሙሉ ነው የዘገየችው። ነባ አራት ሰዓት የሆነ አንተ ምን እንዳስታወሳችን ታውቃለህ? የሆነ ብቻ ግን ሰላም አለይኩም ስትይ፣ ወአለይኩም ሰላም ወአለይኩም ሰላም። እንዴት ነሽ ነባ? ፊስ ነው አንተ። በጣም ደስ የሚል እና የሚገርም ነገር ልነግራችሁ ነው። ግን እዚህ ጋር ምንም ነገር አላረገችም ዛሬ። የምር በጣም ነው ያማረብሽ ግን። የምር ይሄ በጣም ነው የሚያምርብሽ። እንደዚህ ነው የሚያምርብሽ።

እና ነባ ዛሬ ያው ስጠራሽ ጊዜ አልተመቸሽም ነበረ፣ ግን ደግሞ እንደምንም ብለሽ አመሻሽተሽ ነው የመጣሽው። ለዛ አመሰግንሻለሁ በጣም። ግን ደግሞ ደብሮኛል ምናምን ነገር፣ በቃ አንዳንድ ነገሮች ደብሮኛል ምናምን ብለሽ ይሄ ነበርና፣ ዝም ብሎ በቃ አይደብርሽ። የእናታችን ሆድ ላይ እያለን ሁሉ ነገር ተወስኖ አልቋል። ማለት እንትን በቀደር ምናምን ታምኛለሻ። እዛ ሁሉ ነገር ተወስኖ አልቋል። እኛ እንጠጣ ብለን ተራራ ብንወጣ፣ ከተራራ ብንወርድ፣ ምንም አይነት ጥረት ብናደርግ አንድ ብርጭቆ ውሃ ከተጻፈልን ውጭ መጠጣት አንችልም። እኛ ደግሞ የቱንም ያክል ብንሰፊ፣ የቱንም ያክል በቃ ነገሮችን ችላ ብንላቸው የተጻፈልንን አንድ ብርጭቆ ውሃ ሳንጠጣ እንሞት። እና ሁሉም ነገር የሚሆነው በህይወታችን የተጻፈልን ነው። ሊመጣ ያለን በላ ግን ዱዋ ይመልሰዋል ይባላል። እና ዋናው ዱዋ ላይ መበርታት ነው። ግን ቆይ ሰላም ማለት ሰላም ልበላቸው ምናምን አትይም? እንደ ዝም ብላ ገብተ እንደዚህ ብላ መጣች። ከዛ አሰላም አለይኩም ማለች። በቃ ህይወት እንደዚህ ነው። በዚህ ህይወት ማላምናት በቃ ገባሽ? የሰው ቤት እንደዚህ ተብሎ እንዴ? አሁን ለምሳሌ የሆነ ሰው ቤት ቢሆን ኖሮ ታንኳኳያለሽ ምናምን ነገር። ከዛ በኋላ ካንኳኳሽ በኋላ አሰላም አሌይኩም እዚህ ቤት ምናምን ትያለሽ። ከዛ ያለ ሙሳፊር ነኝ መንገደኛ ነኝ፣ ይኸው ወደ አዳማ ሊሄድ መንገድ ላይ ምናምን ነገር እንትን ገንዘብ አጥሮኝ ነው ምናምን ነገርና፣ ልጅቷ ሆዳም ስለሆነች አብሎኝ ትላለች። ምግብ መስራት ምናምን አትችልም ወይ የላትም፣ ግን መብላት ላይ ጎበዝ ነች። አይ ቃል ሰላም ልበላችሁ እሺ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ የቤተሰቦቻችን እና ውድ ቤተሰቦቻችን? አርፍዳ ብትመጣም

ይህንን ከት አናደርገው የምን ከት አናደርገው። አያችኋ ግን ምን ያህል ለቤተሰቡ አስፈላጊ ሰው እንደሆነች ማለት እድሜዋ ስንት ነው? ግን ደግሞ የቤተሰብ ኃላፊነት በዚህ እድሜ መሸከም ማለት ሴት ልጅ ስትሆኑ ጊዜ በጣም ብዙ ነገሮች ሴቶች ላይ ከባድ ናቸው። ሴቶች አይችሉም እያልኩ አይደለም። በጣም በጣም ጀግና ሴቶች ነው እኔ ማውቀው፣ በዙሪያ ያሉ ራሱ ማለት ነው። አድርገው ያሳዩንም አሉ፣ እዚ ሶሻል ሚዲያ ላይ መናቃቸው ማለት ነው። ጀግና ሴቶች እና እሷም ከነዛ ጀግና ሴቶች መሀል እንደምትመደብ ነገ የተሻለ ሆኖ ድምቅ ቀብላ የተሻለ ሰው እንደምትሆን እርግጠኛ ነኝ፣ በአላ ፍቃድ ይሻላ። ነገር ግን ማለት ነው ሴት ልጅ የሆነ የራሷ የሆኑ ነገሮች አሉ፣ በጣም የሚከብዷት ነገሮች ማለት ነው። እነዛ ነገሮች የራሷን ነገሮች ራሱ በራሷ መንገድ ማኔጅ ማድረግ እና የተሻለ መሆን እንዳለ ሆኖ ግን ደግሞ የቤተሰብ ኃላፊነት መውሰድ በቃ እችን ከታል አደርገውም እዩላት። ስትወድቂ ጊዜ ብዙ ነገሮች የወደቀ ዛፍ ምሳሪ ይበዛበታል ምናምን ይባላልና በጣም ታጋሽ ሆነሽ ለሰዎች ክብር ኖሮሽ ለኦዲየንሶች ክብር ኖሮሽ ሶሻል ሚዲያ ላይ እስከመጣሽ ድረስ አንቺ አሁን ለብዙ ሰዎች ተምሳሌት እና አራያነሽ እና አራያነትሽን አሁን፣ ለምሳሌ ሁሉም ሰው የራሱ የሆነ እምነት አለ። ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ሙስሊም ሊሆን ይችላል። ሁሉም ሰው እንደ ራሱ እምነት የሚያንጸባርቀው የራሱ የሆነ ነገር አለ ማለት ከፍ ስቲ ጊዜ ሌዩኝ ሳታበዥ እንደዚሁ እንዳማረብሽ ትህትናሽ በጣም ነው ደስ የሚለው። አሁን ማለት ነው ሊቃጠል ያለ አምፖል ምናምን ያለ ልክ ይበላል ምናምን ይባላል እና የሆነ ሰዓት ላይ ዜመን ስቶኝ ምናምን ነገር ይህም ማንነትሽን እንዳትቀይሪ፣ ለቤተሰቦች ለእናትሽ ያለሽን ክብር ለእናትሽ ማድረግ የምትፈልጊያቸውን ነገሮች እንዳትቀይሪ እና አሁን ሰርፕራይዝ አለሽ።

ምን ልትገምት እንደምትችል ማለት ነው፣ አሰብኩት ማለት ነው። ማለት እኔ ፕራንክስ አደርግ ምናምን በጣም ነው። ፕራንክ አደርገው ምናምን እኔም ማለት ማመን ይከብደኛል ግን አላህ የሚሳነው ነገር አለ። ማድረግ አይችልም። ይሄ በጣም ተራ ነገር ነው። አንቺ ውስጥ ያሉት ነገሮች በገንዘብ ቢተመኑ አርባ ሚሊዮን፣ ሀምሳ ሚሊዮን ተብሎ ግን ደግሞ ኦሪጂናሉን የአንቺ ውስጥ ያለውን ነገር ማምረት አይችልም። እዚህ የሰው ልጅ ማለት ነው። ይህን ደግሞ ያመረተው የሰው ልጅ ነው እና ተራ ነገር ነው። እሺ ከላይ ያለውን

እውነት ነው። ያው አላህ አደረገልሽ ላንቺ የልብሽን የውስጥሽን አይቶ እና ያው፣ እኔን ታውቂኛለሽ፣ እዚህ አካባቢ አንድ ሁለት ሕንፃዎች አለኝ እና እኔ ምነዳውንም መኪና አይተሽዋል፣ ላምበርግኒውን አይተሽዋል፣ ቦጋቲውንም አይተሽዋል። አዎ እና እዛ መገናኛ ጋርም ያለኝን ሕንፃ አይተሽዋል እና ባይዘ ማስተዳደር የምትችይ ከሆነ አንዱን ልሰጥሽ እችላለሁ። እንዲሁ ጸባይሽን አይቼ እና እቺን ስልክ እኛ ይገርምሻል፣ ምሳ የምንበላበት ነው፣ ከምሳ አያልፍም። እና አንድ ቀን ድግስ ነበረና ምሳ ሰው ጋር ስበላ ድግሱን ያው መቅረስ ስለማልችል ነው ምሳ እዛ ስበላ ጊዜ፣ ለምን ለዚች ልጅ በምሳው ብር ስልክ አልገዛላት

በቃ ለዚህ ሰውየው መቶ ብር ስጠውና ይበዳ ነው። እና ይገርምሻል፣ ይሄን ጨዋታ የነገርኩሽ ይህንን ስልክ ሰጥችሽ እንደዚህ የምትሆኝ የምትደሰች ከሆነ ሰጥችሽ ታብጃለሽ ማለት ነው። እና ብዙ አትደሳሰች፣ የዱኒያ ተራ ነገር ነው። እና ያ ነው ነው እና ሆነ ነው አንቺ ሆን በቃ ፕራንክ አድራጊ ነሽ። አሜሪካ ምናምን አታብርም፣ አሜሪካ ምናምን እሱ ፕራንክ ነው። ፕራንክ ይሄ ነው ፕራንክ ነው ያስቀል ሰፍ ብላ ልትወስድ አሁን ይዘሽ ሂጂ ብለሽ ምናምን ይዘሽ ትሄጃለሽ። ወላሂ አንቺ ማለት እኔ አልመለባሁም። ይህንን ያደረጉልሽ በጣም የሚወዱሽ የሚያከብሩሽ ለአንቺ በጣም ልዩ ቦታ ያላቸው ኦዲየንሶችሽ አንድ ላይ ተባብሮ ነው። እና እኔ የዩቱብ ኦዲየንስ ከአእምሮ በላይ ይሆናል፣ ከአቅም በላይ ይሆናል፣ ማሰብ ከምትችዩ በላይ ይሆናሉ። ልጅ አላቸው፣ ሁሉም ማለት ነው። ቤተሰብ አላቸው፣ እናት አላቸው፣ አባት አላቸው። ገባሽ? አንቺ ልክ እንደ ቤተሰብሽ አይተውሽ የቤተሰባቸው አንድ አካል አድርገውሽ እች ልጅ ምንድን ነው የሚያስፈልጋት? አሁን ያለችበት ሁኔታ ምንድን ነው? ዩቱብ ላይ አንዴ ሶሻል ሚዲያ ላይ ወታለች። ሶሻል ሚዲያ ላይ ከወጣች በኋላ ሰዎችን የሚያስከፋ ሰዎችን የሚያስተምር የሚያስደስት ጥሩ ቪዲዮ ትስራ ብለው ምንድን ነው የምንተባበራት ምናምን ብለው አሰቡ። ይህንን ነገር ሰትፍ በዚህ ነገር አሪፍ ነገር የተሻለ ነገር ሰርተሽ አንቺም ነገር። ሌሎች ሰዎችን ማገዝ እንደምትችል ይተማመንብሻለሁ። ባላ ፍቃድ ማለት ነው። የምሬ ነው። በጣም በተደጋጋሚ ተናግሬዋለሁ። እኔ ስለ ቀደሽ ስልኔወቅእና ብታየን፣ እንጃ ምን እንደምትል ማሰብ አልችልም። የእሷን ደስታ ሳይ በጣም ደስ ብሎኛል። በእርግጥ በጣም እንጃ ዝም ያልኩት የምር በጣም ደስ ብሎኛል። ግን ከአቅም በላይ ስለሆነ ነው ማለት አልጠበኩም። ከአእምሮ በላይ ነው እና በእርግጥ አሁን ላይ ያስፈልገኛል እና ከጎኔ ስለሆናችሁ በጣም አመሰግናለሁ። ብቻ አላህ ወደ ሰዎች ነገር ያስደስታችሁ። ብቻ ከኢትዮጵያ ውጭ ያላችሁ አላህ በሰላም ወደ ቤተሰቦቻችሁ አስገብቷችሁ በደስታ እናታችሁን የምታዩ አድርጋችሁ። የምንምለው ነገር በጣም ስለጠፋኝ ነው። ብቻ አላህ ከል ነገራችሁን ይቀበላችሁ። አላህ ብቻ በወጣችሁትን በአኸኝ ነገር ይተካላችሁ። እኔ ለእናንተ ቃል የለኝም ወላ ብቻም ብዬ እንደመገልፃችሁ ንባሊያቅም እናንተ ይሰጠኛለ። አልሐምዱሊላህ ካላወታች ደግሞ እናንተ ስላላችሁ በጣም ደስተኛ ነኝ። በእናንተ ድጋፍ ነው አሁንም እንሻላ። ሁሌም ከጎኔ እንደምቶ ተስፋ አረጋለሁ እና ብቻ አመሰግናለሁ በጣም ከሰው ብቻ ድዋ አደርግላችኋለሁ ሲሰግደ ሁሌም እና እንደዚህ ባህሪንም ታውቃላችሁ ብዬ አስባለሁ። እንደዚህ ግልጽ አይደለውኝም ቪዲዮ ለመናገር ምናምን ላልችል ይሆናል ግን መናገር አቃታት ማለት ነው። እንዲህ ቃል አነቃት። የምሬ ነው በጣም በጣም። እኔ በቃ ደስ ብሎኛል የምር በጣም ደስ ብሎኛል፣ ከምላችሁ በላይ ከልክ ያለፈ ደስታ ነው የተደሰትኩት ማለት ነው። እና በቃ እንዲህ ስላደረጋችሁላት ወላሂ ደስ ብሎኛል። አላህ ምኞት ውጥናችሁን አሳክቶላችሁ ሁላችሁንም ሙስሊሞችም ክርስቲያኖችም ሁላችሁም ማለት ነው፣ ከሀገር ውጭ ያላችሁ የእኛ ቤተሰቦች በቃ ለሀገራችሁ ያብቃችሁ፣ እዚህ መታችሁ የምትደላደሉበት ዘና የምትሉበት ሀብት ዱንያ አኪራችሁንም ያሳምርላችሁ።